በስም አብ በወልድ በመንፈስ ቅዱስ አህዱ አምላክ አሜን። ነቢዩ ዮናስ የተባለው በአቡነ ሽኖዳ ሳልሳዊ የተጻፈው መጽሐፍ በአማርኛ ቋንቋ ተተርጉሞ በዚህ ቻነል ይተረካል። ምዕራፍ አንድ ክፍል ሶስት የነቢዩ አለመታዘዝና ያልተጠበቁ ፍጥረታት መታዘዝ። ጌታ ነቢዩን እውነትን ያሳፈረው በነነዌ ታዛዥነት፣ በመርከበኞቹ እምነትና እግዚአብሔርን በመፍራታቸው እንዲሁም በግዑዝ ነገሮች ታዛዥነት ነው። መለኮታዊውን ዓላማ ከዳር ለማድረስ ጠቃሚ ንጥረ ነገሮች የሆኑት እነዚህ ምክንያታዊ ያልሆኑ ፍጥረታት ምንድን ነበሩ? ዮናስ ወደ መርከቢቷ በተሳፈረ ጊዜ እግዚአብሔር በባህሩ ላይ ታላቅ ነፋስ እንዳመጣ፣ በባህሩ ላይ ታላቅ ማዕበል እንደሆነ፣ መርከቢቱም ልትሰበር እንደቀረበች በዚሁ በዮናስ መጽሐፍ ምዕራፍ አንድ ቁጥር አራት ላይ ተመልክተናል። ነፋሱ ከጌታ የተላከ መልእክተኛ ሆኖ ግዴታውን ተወጣ። እርሱም ሁሉም ወደ አምላኩ እንዲጮህ ሰዎችን ወደ ጸሎት መርቷቸዋል። ይህም ሰዎች ለእግዚአብሔር አንምበረከክ ሲሉ እግዚአብሔር እነሱን የሚያንበረከክበት መንገዱ ነው። ነቢዩ ሰዎችን ወደ ጸሎት ስለመጥራት ምንም ሳይጨነቅ ወደ መርከቡ ተሳፈረ። ነገር ግን ይህ አውሎ ንፋስ ነቢዩ ያላሳካውን ነገር አሳካ። በዚህ ውስጥ በመዝሙር 148:8 በአስደናቂ ሁኔታ እንደተገለጸው እሳትና በረዶ አመዳይና ውርጭ አውሎ ንፋስም ቃሉን የሚያደርጉ ናቸው የሚለው የመዝሙር ዳዊት ቃል ፍጻሜ ነው ልክ ይህ አውሎ ንፋስ በታሪኩ መጀመሪያ ላይ ተግባሩን እንደፈጸመ ይህም ቃሉን በሚፈጽምበት ኃይለኛ ንፋስ የተነሳ ነው በመዝሙር 103:20 ቃሉን የምትፈጽሙ ብርቱዎችና ሀያላን የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ ተብሎ እንደተጻፈው ይህ ነፋስ በሀያለኑ ሀያለኑ የእግዚአብሔር መላእክት በተገለጹበት ቃል መገለጹ አስደናቂ ነው። በተመሳሳይ ቃል መገለጹ ይገርማል። እግዚአብሔር ዓላማውን ለመፈጸም በነፋስ እንደተጠቀመ ሁሉ አሳ አምባሪውን እንዲሁ ዓላማውን ለመፈጸም ተጠቅሞበታል። መጽሐፍ ቅዱስ በመጀመሪያ እንዲህ ይላል፣ እግዚአብሔር ዮናስን የሚውጥ ታላቅ አሳ አሰናዳ። ዮናስም ሶስት ቀንና ሶስት ሌሊት በአሳው ሆድ ውስጥ ነበር ይላል። ትንቢት ዮናስ ምዕራፍ 2 ቁጥር 1። ከዚያም ተመልሶ እንዲህ አለ፣ እግዚአብሔርም አሳውን ተናገረ፣ ዮናስንም በየብስ ላይ ተፋው ይላል። ትንቢት ዮናስ ምዕራፍ 2 ቁጥር 10። እግዚአብሔር ነፋሱንና አሳ አንባሪውን እንደተጠቀመ ሁሉ በመጨረሻ ላይ ስናነብ ፀሐይዋን አትክልቲቱንና ትሉን ተጠቅሟል። ቃሉም እግዚአብሔር አምላክም የቅል ዛፍ አዘጋጀ፣ ዮናስንም ከጭንቀቱ ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው። በነጋው ግን ወገግ ባለ ጊዜ እግዚአብሔር ትልን አዘጋጀ፣ እርሷም ቅሊቱን እስክትደርቅ ድረስ መታቻት። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ንፋስ አዘጋጀ ዮናስም ስም እስኪዝል ድረስ ፀሐይ ራሱን መታው። ለራሱም ሞትን ፈለገና ከሕይወት ሞት ይሻለኛል አለ ይላል፣ ትንቢት ዮናስ ምዕራፍ 4 ከቁጥር 6 እስከ 8። ፍጥረታት ሁሉ በእግዚአብሔር እጅ ናቸው። እንደ ሐሳቡና እንደ ፈቃዱ ይጠቀምባቸዋል። በእጁም የሚበጃጁና የሚታዘዙ ናቸው። እርሱም ነፋስ ሂድ፣ ፀሐይ ሂጂ፣ ሞገዶይ ሂድ፣ አንተ ትል ሂድ ይላቸዋል። ሁሉም ነገር ያለ ክርክር ይፈጸማል። እነዚህ ሁሉ ፍጥረታት ታማኝ መልእክተኞች ናቸው። ስለዚህም እግዚአብሔር ሰውን ለማሳመን ጉዑዝ ነገርን ተጠቀመ። ጉዑዛኑና መታዘዝ ያልተገባቸው ፍጥረታትም የእግዚአብሔር አምሳል የሆኑትን ለመታዘዝ ምክንያት የነበራቸውን አሳፍረዋል። በዮናስ መጽሐፍ ውስጥ እነዚህ ሁሉ ፍጥረታት ለእግዚአብሔር የታዘዙ ነበሩ። ያልታዘዘው ብቸኛው ፍጡር ነቢዩ ዮናስ ነበር። እርሱ ለመታዘዝ እንዲችል እግዚአብሔር የመምረጥ ነፃነት የሰጠው ምክንያታዊ ፍጡር ነበር። እውነት ነው፣ ብዙ ጊዜ የሰው ልጅ የማሰብ ችሎታውንና ነፃነቱን ያለአግባብ ይጠቀማል። ብዙ ጊዜ ሰው በራሱ ጥበብ ስለሚታመን ከእግዚአብሔር ፈቃድ ጋር ይጋጫል። በዚህም መሰረት በምሳሌ ምዕራፍ 3 ቁጥር አምስት ላይ መጽሐፍ ቅዱስ ልጄ ሆይ በራስህ ማስተዋል አትደገፍ ይላል። በመጽሐፈ ምሳሌ ሁለት ጊዜ በተጠቀሰው ከፍተኛው ምክንያት ምሳሌ ምዕራፍ 14 12 እና 16 25 ላይ እንደተጻፈ ለሰው ቅን የምትመስል መንገድ አለች መጨረሻዋ ግን ሞት ነው ይላል። ያም ማለት ሰው ለእግዚአብሔር አለመገዛት ወስኖ የሚመርጣት መንገድ የአደጋ መንገድ ናት። ሰው ሁል ጊዜ በራሱ ውሳኔና ማስተዋል ይደሰታል። ስለዚህም መጽሐፍ ቅዱስ በምሳሌ 21 ቁጥር 2 ላይ የሰው መንገድ ሁሉ በአይኑ ፊት ቅን ናት ይላል። ምሳሌ 12:15 ደግሞ የሰነፍ መንገድ በዐይኑ የቀናሽ ናት፣ ጠቢብ ግን ምክርን ይሰማል ይላል። ሰው ዓመፀኛ ነው። ሌሎች ፍጡራን ግን እግዚአብሔርን መታዘዝን እንጂ ሌላ ነገር አያውቁም። በዮናስ መጽሐፍ ውስጥ ግን ሁሉም ነገር የማይታዘዙ አልነበሩም። ከነቢዩ ከዮናስ በቀር ሰዎች ሁሉ ታዘዋል። ምናልባሽ እግዚአብሔር ከእኛ የሚፈልገው በጣም አስፈላጊው መታዘዝ በአስቸጋሪ ተልእኮዎች ውስጥ መታዘዝን ነው ሌሎችን ለማዳን ስንጓዝ መታዘዝን ነው እርሱ በሌሎች ፍጥረታች ሁሉ መታዘዝ ምሳሌ ሰጥቶናል ሮሜ 10፥15 መልካሙን የምሥራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ይላል ስለሆነም እግዚአብሔር የምሥራቹን ቃል እንድንሰብክ ሲልከንና በእኛም ውስጥ የመጽሐፍ ቅዱስ ቃል ሲፈጸም ደስ ሊለንና ሐሴት ሊኖርን ይችላል እኛ ግን ደካሞች በመሆናችን ከሰዎች ምስጋናና ውዳሴ ለምናገኝበት ከንቱ ክብር ስንል ማገልገል እጅግ ደስ ያሰኘናል። ለእግዚአብሔር ብቻ ብለን የምናከናውኖቹን የምናከናውናቸውን አስቸጋሪዎቹን ተልኮ በተመለከ ግን በተመለከተ ግን እነርሱ ሸክም ይሆኑብናል። እግዚአብሔር ልጆቹ ለምትጠፋ ከተማ እንዲጮኹ ሲልካቸው እንዴት አስቸጋሪ ተልኮ ነው። አባታችን አብርሃም ሶዶም እንዳትጠፋ ተማጸነ። ምንም እንኳን እንዲጮህና እንዲሰብክ ባይላክም ሩቅ ሆኖ ሳለ የከተማይቱን የጥፋት ዜና ሰምቶ መታገስ አልቻለም። ዮናስ ግን ስለ ነነዌ ጥፋት ርኅራሄም በማሳየቱ አልነበረም የመጥፋቷን ዜና ከመሸከም የሸሸው፣ በተቃራኒው ግን ከተማይቱን ንስሐ ገብታና የእግዚአብሔርን ምሕረት ተቀብላ ላትጠፋ እንደምትችል ስላሰበ ነበር። ዮናስ ምንም የረኅራኄ ቃላት አልተናገረም ወይም አብርሃም ለሶዶም እንዳደረገው ስለ ነነዌ ጥፋት ምንም የተማጽኖ ድምፅ ለእግዚአብሔር አላሰማም። ይህ ነቢይ የተጨነቀ እጅግ የሚያሰነ ደስተኛ ያልነበረ ለእርሱ ሞት ከሕይወት እንደሚሻለው ያሰበ ነበር። ይህ ሁሉ የሆነው እግዚአብሔር ከተማዋን ለማጥፋት የሰጠውን ማስጠንቀቂያ ባለመፈጸሙ ነበር። በዮናስ መጽሐፍ ውስጥ ያሉት ፍጥረታት ሁሉ ደስ የሚያሰኙ ወይም የሚያስጨንቁ ቢመስሉም የጌታን ትእዛዝ ሁሉ ፈጽመዋል። እነዚህም ከእግዚአብሔር አፍ ትእዛዝ መቀበላቸው በቂ ነበር። እስክትሰበር ድረስ ነፋሱ መርከቧን በብርቱ እንዲመታት እግዚአብሔር አዘዘው። ነፋሱም እግዚአብሔር እንዳዘዘው አደረገ። ንጹሐን መርከበኞች ሸክሙን እንዲሸከሙ ለምን አስፈለገ? እግዚአብሔር በባሕር ውስጥ ታላቅ አውሎ ነፋስን ለምን አመጣባቸው? መቼም እኛ ከእግዚአብሔር የበለጠ ርኅሩኆች አይደለንም። እግዚአብሔር መርከበኞችንና ተሳፋሪዎችን ወደ እምነት የመራበት መንገድ በእርግጥ ጥበብ ባሕሪው መሆኑን አረጋግጧል። እግዚአብሔር ባሕሩ እንዲናወጥ ፈቀደ፣ ተናወጠም። ዮናስ ወደ ባሕሩ ውስጥ ከተጣለ በኋላ ጸጥ እንዲል ወደደ፣ ጸጥታም ሆነ። እንደ ሰው ሳይሆን ጉዛን እግዚአብሔርን ሲታዘዙት ማየት እንዴት አስደናቂ ነገር ነው! አሳምባሪው ዮናስን እንዲወጣው፣ ግን እንዳይበላው ከእግዚአብሔር ትእዛዝ ተቀብሎ ነበርና ሳይጎዳ ዋጠው። እንደገና አሳምባሪው ዮናስን በድረቅ ምድር እንዲጠፋው በእግዚአብሔር ታዞ ነበርና ዮናስን እግዚአብሔርን ደስ በሚያሰኘው ቦታ ተፋው። እኔ አንዳንድ ጊዜ ንባቤንና ጸሎቴን አቆምና ፍጥረታት ማስተዋልና የመለየት መንፈስ ሳይኖራቸው ከእግዚአብሔር እንዴት ትእዛዝ እንደሚቀበሉ እንደሚረዱና እንደሚፈጽሙት በመደነቅ አስባለሁ። መቼም የሁሉ ፈቃዱን መፈጸም የማይሳነው አምላክ ፈቃድ ነው። በእነርሱም ውስጥ እግዚአብሔር ታላላቆቹን ዓሣዎች የመለኮታዊ እቅድ እንዲፈጽሙ ባዘዘው መንገድ፣ እንዲሁም ለትንሽ ትል ትእዛዝ ይሰጣል። በዚሁ መጽሐፍ በምዕራፍ አራት ቁጥር ስምንት ላይ እንደምናነበው ነቢዩ ዮናስ ንስሐ ገብቶ ንስሐ ሊሰብክ ወደ ነነዌ ከሄደ በኋላ እግዚአብሔር አምላክም ዮናስ ከፀሐዩ ግለት ያርፍ ዘንድ የቅል ዛፍን እንዳዘጋጀ ይናገራል። ከጭንቀቱም ታድነው ዘንድ በራሱ ላይ ጥላ እንድትሆን በዮናስ ላይ ከፍ ከፍ አደረጋት። ዮናስም ስለ ቅሊቱ እጅግ ደስ አለው ይላል። በነጋታው ግን ወገግ ባለ ጊዜ ዮናስን ያስተምረው ዘንድ እግዚአብሔር ትልን አዘጋጅቶ ቅሊቱን እስክደርቅ ድረስ እንዲመታት አዘዘ። ፀሐይም በወጣች ጊዜ እግዚአብሔር ትኩስ የምስራቅ ንፋስ አዘጋጀ። ዮናስም እስኪዝል ድረስ ፀሐይ ራሱን መታው። ለራሱን ሞትን ፈለገና ከሕይወት ሞት ይሻለኛል አለ። ትሉ ተክሉን እስኪመታው ድረስ እግዚአብሔር አዘዘው። ተክሉም ደረቀ። ትሉ እንኳን የእግዚአብሔር ፍጹም ቅዱስ ተግባር አካል መሆኑን ማየታችን ምንኛ አስደናቂ ነው! የእግዚአብሔር ፍቃድ የሚፈጸመው እርሱን ደስ በሚያሰኘው መንገድ ነው እንጂ ተፈጥሮ በሞኝነቷ በምትወሰነው ውሳኔ አይደለም። ጠቢብ ማለት ምንም ይሁንን ሁሉን ለእግዚአብሔር ፍቃድ የሚተው ነው። እግዚአብሔር ተክሉ እስኪያድግና ለዮናስ ራስ ጥላ እንዲሆንለት ከመከራውም ያድነው ዘንድ አዘዘ። ይህም የርኅራሄ ትእዛዙ ነበር። ባለመታዘዙ ዘንድ ባለመታዘዙ ጥንቅ እግዚአብሔር ዮናስ እንዲደክምና ሞትን እንዲመኝ ከዚያም ውድቀት እንዲማር ሲል ፀሐይ ራስ ራሱን እንድትደበድበው አዟል። እርሷም እግዚአብሔር እንዳዘዛት አደረገች። ፀሐይ ከእግዚአብሔር ይልቅ ሊሆን አስደጋል ነበረች። እግዚአብሔር ያዘዘው ስለነበር ከፀሐይ መምታት በስተጀርባ ጥቅም ሊኖር ይገባል። አለበለዚያ እግዚአብሔር እንዲደርስ ባላዘዘ ነበር። በእርግጥ ተፈጥሮና ሁሉም ግኡዛን ፍጥረታት ከእግዚአብሔር ጋር ባላቸው ግንኙነት እነርሱ የሚያውቁት ፈቃድህ ብቻ ይሁን ብለው መታዘዝ ብቻ ነበር። ይህም በመሆኑ ሰማያዊ ነዋሪዎች ከሆኑት ከመላእክት ጋር ይመሳሰላሉ። እነዚህ ሁሉ ፍጥረታት በሚሰሩ ስራ ትምህርት ወስደን በሕይወታችንና በሰው ሕይወት ውስጥ ፈቃድህ ብቻ ይሁን የሚለውን ቃል ጥልቀት ማስተዋል ይገባናል። ዮናስ ይህንን ቃል መጠበቅ ተስኖታል። ከብዙ ፈተናዎችም ጋር ከእግዚአብሔር ጋር ከታገለ ከቅጣትና ከማረጋገጫዎች በኋላ እንኳን ሊያደርገው አልቻለም። በመጨረሻም ዮናስ የእግዚአብሔር ሐሳብ ከራሱ ሐሳብ ጋር የቱን ያህል የማይስማማ ቢሆንም የአምላካዊ ፈቃዱን ጨርነት በማሳመኑ ረገድ እግዚአብሔር ተሳክቶለታል። እግዚአብሔር አእምሮን ለሰው በረከት እንዲሆን አድርጎ ፈጠረው። ብዙ ጊዜ ግን ይህ ማሰብ ችሎታ ለእግዚአብሔር እንዳይታዘዝ እንቅፋት ሆኖ ይቆማል። ይህም የሚሆነው አእምሮ ብቻውን ከመንፈስ ቅዱስ ብርሃን ተነጥሎና ከትህትና ተላቆ ለእግዚአብሔር ፈቃድ ባለመገዛት አድፍጦ ሲሰራ ነው። አንድ ሰው የአዳምን ፍሬ መከተልን ከወሰነ ለውድቀቱና ለፈተናው ሁሉ መንስኤው አእምሮ ይሆናል። አእምሮ ከትእዛዙ ጋር የማይስማሙ ጉዳዮችን በማሳመን ወይም የእግዚአብሔርን ትእዛዝ በምርመራና በመተንተን ቋጥኝ ውስጥ እያስገባ ከእግዚአብሔር ፈቃድ ጋር የሚቃረኑ ነገሮችን በተጨማሪም በጌታ የተከለከሉ ነገሮችን የሚመኝና ከእግዚአብሔር ፈቃድ ጋር የሚቃረን ጥልቅ ስሜት አለው። ስለዚህም የሰው አእምሮና ጥልቅ ስሜት በእግዚአብሔር እጅ ሲሆን የሰው ፈቃድ እንደ እግዚአብሔር ፈቃድ ነው። የሰውም ታዛዥነት ከእርግጠኝነት ከማመንና ለእግዚአብሔር ትእዛዝ ካለው ፍቅር የመነጨ ይሆናል። የሰው ታዛዥነት በመዝሙር 11962 እንደተጻፈ ብዙ ምርኮ እንዳገኘ በቃልህ ደሳለኝ እንዳለው ትልቅ ሀብት እንዳገኘ ሰው እንደሚደሰተው እንደ ዳዊት በእግዚአብሔር ትእዛዝ ይደሰታል። የሰው ፈቃድ ከእግዚአብሔር ፈቃድ ጋር የሚቃረን ከሆነ በአስተሳሰቡም ሆነ በልቡ ፍላጎት የሚዛን መዛባት ይደርስበታል። እነዚህ ሁለት ፈቃዶች አለመጣጣማቸው የሆነ ሰው ከሁለት የመታዘዝ መንገዶች አንዱን መምረጥ ይኖርበታል። ወይም ራሱን አዋርዶ ራሱ ነቅሶ ስህተቱን አምኖ እና የእግዚአብሔርን ፈቃድ በደስታ ለመቀበልና ውስጣዊ ማንነቱን ለማስተካከል ይሞክራል። ወይም ደግሞ የእግዚአብሔርን ፈቃድ ተረድቶ ወይም ሳይረዳ ውስጡ ቢቀበለውም ባይቀበለውም ራሱን ለእግዚአብሔር እንዲታዘዝ ያስገድዳል። ዋናው ነገር በሁለቱም ጉዳይ ላይ ጌታን መታዘዝና ፈቃድ ይሁን ማለት አለበት። ሆኖም ዮናስ ጌታን ፈቃድ ይሁን ሊለው አልቻለም። በጌታ ፊት ራሱን ማዋረድ አልቻለም። ራሱን ወደ መታዘዝ ማስገደድ አልቻለም። ስለዚህ በሚቀጥለው እንደምናየው እግዚአብሔር ራሱ ጣልቃ መግባት ነበረበት።